ድንቅ ታሪክ የደረሰኝ። ሰላም ጓደኞች፣ የቤተሰቦች ሰላም ናችሁ፣ እንዴት ናችሁ? ሁሉ አማን። እኔ ደህና ነኝ እግዚአብሔር ይመስገን። እኔ ደህና ነኝ እግዚአብሔር ይመስገን። እዚህ ጋር እንደምታዩት አንድ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ ቺዝ አለኝ። ቺዝ ኦርጋኒክ የጾም ነው፣ የጾም ቺዝ ማለት ነው ቬጋን እዚች ጋ ማዮኒስ ቬጋን አለኝ። እዚች ጋ ደግሞ በቆሌ የምንለው ተማሪኛ አለኝ። እዚች ጋ ደግሞ እንደምታዩት ብዙ አታክልቶች አለኝ ማለት ነው። በፈለጋችሁት አታክልት መስራት ትችላላችሁ። እዚች ጋ ደግሞ ቬጋን ቬጋን ነው። እንቁላል ምናምን የለውም ማለት ነው። ቂጣ ማለት ነው። እንዴት አድርገን እንደምንሰራ አላና ያለን። እሺ በመጀመሪያ ሽንኩርትዬን እልጫለሁ። እንትን አታክልቶቹ የበሰሉ ናቸው፣ ገንፈል አድርጌዋለሁ። ቅመማ ቅመም ምናምን ስከት እንዲደወላለቅ ፈልጌ ነው እና መጀመሪያ ገንፈል አድርጌዋለሁ። ላይክ ሰብስክራይብ አ ቤተሰብ ሁሉ ቤተሰብ ስትሆኑ ኮሜንት አስቀምጡ ማለት እኔም እንድመልስላችሁ ማለት ነው። እና አንዳንዴ እንደራስ ይቻላችሁ እንደዚያ አድርጋችሁ ሱ ማለት ነው። አሁን በሱቆች ውስጥ ቬጋን ብዙ ስላለ መርጣችሁ የፈለጋችሁትን መስራት ትችላላችሁ። እንደ ድሮ አይደለም። ድሮ በጣም ከባድ ነበር፣ አይገኝም ነበር እነዚህ የፆም ነገሮች። አሁን ግን ተመስገን ተመስገን። አንዳንዴ እንጀራ ሲሰረቻችሁ እንጀራ ኖሮ ወጥ መስራት አንዳንዴ ሰረቻም እንጀራ አለን ግን ወጥ መስራት እሺ መጥበሻ ላይ አደርጋለሁ። ትንሽ ዘይት አደርጋለሁ። የበሰሎችን ነገሮች ለማቀላቀል እዚህ ላይ ይመቻል ማለት ነው እና ቅመማ ቅመሙን ለመጨማመር ይሄ ፔስት ነው።

እንጨመለን ከዛ፣ ጨውም ያንሳል። ትንሽ ጨው አረጋለሁ፣ እናደባልቃለን። የአበባ ጎመን አለው፣ ካሮት አለው። ከዛ እዚህ ጋር ዩጉርት የፆም ዩጉርት ማለት ነው።

እንዳለ ቬጋን ነው ማለት ነው። ምግቦቹ እንዳለ ቬጋን ናቸው። እንዲያርጋችሁ አያችን ለማደባለቅ ምናምን ቅመሞቹን፣ ጨውኑን ለመጨመር በዚህ አሪፍ ነው ማለት ነው። እንደዚህ ካረግን በኋላ ወደ ቂጣችን ነው የምንሄደው። ተባላቅ ነው ዋላ፣ ወደ ቂጣችን እንሄዳለን። እሺ ይሄ ቂጣ እንደምታውቁት ቬጋን ጋር ነው እንቁላል ምናምን የለውም። እንቁላል ምናምን የለውም። ስትከዙ ከምንድነው ይባላል ንባብ አለው እዚህ ማንበብ ነው ማለት ነው እንደዚህ አርጌ እ ባለ

እንዲህ መዘጋጋት ነው። ከዛ ኦቨን ውስጥ እናበስላለን። ኦቨናችን ውስጥ አንድ ቂጣ ከላይ አደርጋለን። ቱ የተደፋብኝ አንድ ቂጣ ከላይ አድርጌ ኦቨን ውስጥ ከታለው ከዛ በስሎ ሲወጣ እንገናኛለን ማለት ነው። የበሰለ ነገር ስለሆነ ኦቨን ውስጥ ለአንድ ሀያ ደቂቃ ምናምን እናበስሎ እንለዋለን ማለት ነው። እነዚህ ደግሞ የቀሩትን ነፋስ እንዳይገባበት በደንብ አድርገን ጊብ ፍሪጅ ውስጥ እናስቀምጠዋለን። ስድስተኛ ወር ድረስ ያገለግላል ማለት ነው። ይሄ ወደ ቆሻሻ እንደምታትዩት ለአንድ አስራ አምስት ደቂቃ 2 ደቂቃ ቆይቸው አቆቸዋለሁ ማለት ነው። ይህንን አሁን ምሳችን እንበላለን ማለት ነው። ምስ አሁን ቆርጠን ደግሞ ትንሽ በረድ ብሏል ከ

ላይክ ሰብስክራይብ አድርጉ ይመቻችሁ። የኔ ምግብ የዛሬ ምሳችን ይሄን ይመስላል። ደህና ሁኑ። ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። እንቅ መታ ውስጥ ቪዲዮውን እስከ መጨረሻ ዩ ይባላል መሰለኝ። ፈቅዳችሁ ስለምታዩ፣ ፈቅዳችሁ ሰብስክራይብ ስለምታደረጉኝ አመሰግናለም በተለያየ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው ቻው። ዘ ቤስት ነው ዘ ቤስት ነው እና እንትን ከፈለጋችሁ ቃሪያ መጨመር ትችላላችሁ። እንደማቃጠል ነገር ከፈለጋችሁ እሱን ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። ሰላም ሁኑልኝ። ሰላም ያገናኛል። ቻው ቻው።